ዞሮ ዞሮ ከኦልሬዲ አልቃለች ሙታለች። እኮ ቤተሰብ አይገባም ድሮም እኮ እኛም ዝም ያለው ያው ፍቅር ነው ብለን ነው። አሁን ግን እኔ አለሁኝ እኔ ራሴ አስደፋዋለሁኝ። ሶፊ ከታሰረ የሶፊ አክስት ማብረው ሊታሰሩ ነው ማለት ነው። ፉፉ ግን አታጨናቃት እንጂ ሶፊ ወይ ከኔ ወይ ከሱ ትላታለ። እንዲህ ከአሁኑ ምን ዋጋ ከፍለ? ገና ነህ እኮ ገና እየጀመርክ ነው። ብዙ ዋጋ መክፈል አለብህ። ስለዚህ ቶፊ ደግሞ መታሰር የለበትም በቀላሉ አሳልፈ አትሰጠውም ሶፊ ሲጀመር ከዚህ በኋላ እንደው ውሳኔሽን የማታሳውቂኝ ከሆነ እኔ አጠገብሽ አገርሰው። ከዚህ በኋላ ወይ ቶፊቅን ወይ እኔን ትመርጫለሽ፣ ገባሽ? እኔን ትመርጪ ከሆነ ይህንን ወረቀት በመፈረም ትተባበረኛለሽ፣ ባክስትሽ ቤት በህግ ባለሙያዎቹ። ከባድ ውሳኔ ከባድ ውሳኔ። ፉፉ አሰላሙ አለይኩም ወረህመቱላህ በረካቱ። እንዴት ናችሁ ውድ ቤተሰቦቼ? ወደ ፉፉ እና ሶፊ ቪዲዮ ከመግባት በፊት በነገራችን ላይ አንድ ቪዲዮ ሰራላችኋለሁ እያልኩኝ ብዙ ጊዜ እየረስታት ነበር እና ትናንት እንደ አጋጣሚ ፍቅር ዩቱብ ቻናል ላይ ተመጥቷል፣ ና ኮፒ ሊንክ አድርጎልኝ እያለች ነበር እና ያው ፉፉም እንደዛ ይል ነበረ። አንዳንድ ሰዎችንም እየተመለከትኩ ነበረ፣ ቴክስታክ ላይ ያው የምትወዷቸውን ዩቱበሮች ሊንክ ምንድነው ቻናል ኮፒ ሊንክ ስታደርጉ እየተመለከትኩ ነበር፣ እና ይህን ነገር ላሳውቃችሁ ስለፈለግኩ ነው። ለምን በከንቱ ትደክማላችሁ? ለምን በከንቱ ትለፋላችሁ? ምክንያቱም ያው ኮፒ ሊንክ ስታደርጉ ጊዜ ያስፈልገዋል። ግን የዩቱብ ኮፒ ሊንክ ለምንድ ነው የሚጠቅመው? በነገራችን ላይ ቲክታክ እና ዩቱብ አንድ አይነት አይደለም ካምፓኒ፣ ጭራሽ ምንም አይገናኝም ማለት ነው። እና የዩቱብ ኮፒ ሊንክ የሚጠቅመው ዩቱብ ቻናል ካላችሁ ልክ እንደኔ ወይንም ደግሞ እንደሌሎቹ የእነሱን ዩቱብ ቻናል በእናንተ ዩቱብ ቻናል ሼር ለማድረግ ኮሚኒቲ ላይ ሼር ለማድረግ ይጠቅማል። ሌላው ወደ ቴሌግራም፣ ወደ ዋትሳፕ ምናምን ለጓደኞቻችሁ ሼር በማድረግ ሊንካቸውን ሰብስክራይብ እንዲያደርጓቸው ና ቪዲዮቸው እንዲመለከቱላቸው ማድረግ ትችላላችሁ። ለዛ ለዛ ይጠቅማል። ሊንኩን ይዛችሁ መዞር ትችላላችሁ። ኮፒ ሊንክ አንድ ጊዜ ብቻ ነው የሚሆነው። ሰላሳ አስር ሀያ መቶ ጊዜ ብታደርጉት አንድ ጊዜ ብቻ ነው ኮፒ ሊንክ የሚሆነው። ኮፒ ሊንክ የሚሆነው ደግሞ የዩቱብ ቻናላቸው እንትን ማለት ነው ማለ ዩቱብ ቻናላቸውን ነው ኮፒ ሊንክ የምታደርጉት እንጂ እንደ ቲክታክ ኮፒሊንክ ስላደረጋችሁት ቪዲዮን ቫይራል አያወጣውም። ቻናላቸውን ቫይራል አያወጣውም። ገብቷችኋል? ሲቀጥል፣ ኮፒራይት ከተላከ፣ ስትራይክ ከተላከ፣ ሪፖርት ከተደረገ ያ ቻናል ሜሴጅ ይገባል፣ በጂሜላቸው ሜሴጅ ይመጣል፣ በምንምን ይገመገማል። በነገራችን ላይ እንደ የዩቱብ ካምፓኒ እንደ ቲክታክ አይደለም ዝምብሉ እንደዚህ ዋርኒንግ ምናምን እንደሚሰጠው ምናምን ቲክታክ ላይ አይደለም። ስራቸውን በደንብ የገመግማል። ጥፋት አለባቸው በምን ምክንያት ነው ሪፖርት እንኳ ቢደረግ ማለት ነው። ሜሴጅ ይገባል። አንድ ሰው በከሊ ምክንያት ቻናል ተመቷል ካለ ሜሴጁ ማሳየት ይችላል። የተላከለት ሜሴጅ ማለት ሪፖርት ተደርጎበት ከሆነ ሜሴጅ ይልካል። ኮፒራይት ተልኮበት ከሆነ ማን እንደላከበት ግልጽ በግልጽ ያሳያል ማለት ነው። ማግኘት ይቻላል። ስትራክም በተመሳሳይ ዝሩ ዝሩ። የዩቱብ ምድነው የዩቱብ ህግና የዩቱብ ምድ ነው የሚባለው። ብቻ እንደዚ አይነት ቅጣቶች በጂሜል ሜሴጅ ገብተው ምናምን መስተካከል የሚችሉና መታረም የሚችሉ ጊዜ ገደብ የሚሰጣቸው ናቸው። እንደ ቲክታክ አይደለም ማለት ነው። ስለዚህ አትድከሙ በከንቱ ለማለት ያክል ነው። ያው እናንተ ካላችሁ መልካምነት ካላችሁ ቅንነት አንፃር ነው እንደዛ የምታደርጉት ግን ለነሱ እንደዚህ በማድረጋቸው ምንም የምጠቅሙት ነገር የለም እጃቸውን ከማድከምና ጊዜያቸውን መጽዋት ከማድረግ ውጪ ማለት ነው እና ወደ ነቶፊቅ ቪዲዮ ስመጣ ወደ ነፉፉ ቪዲዮ ስመጣ ያው ፉፉ እንግዲህ ሶፊን እያጨናነቃት ነው እኔ እንደዛ ነው ያየሁት እያጨናነቃት ነው እንዴ ገና ካሁኑ ወይ ከኔ ወይ ከሱ መምረጥ አለብሽ እኔ ስንት ዋጋ ከፍ እያለው አለ ገና ካሁኑ ገና ካሁኑ ስንት ዋጋ ከፍ እያለው አልከፈልክም አልከፈልክም እንዴ በአንድ ቀን ስንት ዋጋ ከፍ እያለው አይባልም ትናንት ብቻ ነው ዋጋ የከፈልክ ደግሞ የምትወዳት ከሆነ ገና ገና ብዙ ብዙ ብዙ ዋጋ መክፈል አለብህ ወንድ ልጅ ነክ ተጋፈጥ ደግሞ ቶፊቅ ይታሰር ይታሰር እንዴ ከእሷ በላይ እኮ እሷ ማለት ሶፊ አታሳስረውም በእርግጠኝነት አታሳስረውም። ግን አንተ እየተጫንካት ነው እያስገደድካት ነው እንጂ ቶፊቅን መቼ ማሳልፋ አትሰጠውም። እንዲታሰር አትፈልግም። በዛ ላይ ደግሞ ቶፊቅ እንደዚህ በመታሰር ምናምን ሳይሆን የሚማረው ገብቶሀል። ከአሁን በፊትም እኮ ታስሯል፣ በሷ ምክንያት ታስሯል ከአንድ ሁለት ጊዜ። እንደገና ደግሞ ወደ ራስ ጊዜ አሁን ከታሰረ ወደ አራተኛ ሊሆን ነው ማለት ነው። ስለዚህ ከስራቱ ትምህርት ቢያገኝ ኖረው በፊት በፊት ይማር ነበረ። ቶፊቅን ልታስተምሩት የምትችሉት አንተ መልካም በመሆን ሶፊ መልካም በመሆን ነው። ሲቀጥል ደግሞ ከኔና ከሱ መምረጥ አለብሽ ምናምን ስትል አልገባኝም። ማለት አልገባኝም እኔ እዚህ ጋ አሁን ሶፊ ምናልባትም ትናንት ወደ ቶፊቅ ቤት መሄዷ ምናምን የዋህነቷ ነው መልካምነቷ ነው። ያ ነገር ምናልባት ያው ጥፋት ሊሆን ይችላል ጥፋት ነው፣ ግን ያው አይጎዳኝም ብላ ስለምታምን ነው የሄደችው እንጂ አንተን ስላልመረጠች ምናምን አይደለም። አንተን እኮ መርጣ በኔ ህይወት አይመለከትም እያለች እኮ ነው አደለ፣ ቶፊቅን ስለዚህ የምን ምርጫ ነው የምትሰጣት? ሲጀመር እኔ ደርግጫ አለው። በነገራችን ላይ አንተ ማንም ፉፉ፣ ወይ ከኔና ከሱ ማለት ነ ወይ ከኔና ከሱ። አሁን እኔ እኮ በቃ እንደ ወንድም እንደ ጓደኛ ከጎኗ ልትሆንላት ምናምን ልትከላከልላት ልትመክትላት ነበረ ያስብኩት። አንተ አፈቅርካት እንዴ? አፈቅርካት እንዴ ሶፊን? እንዴት ደደደ ባይማይ ቀለዳው ቀልድ አይ፣ እንግዲህ አይ፣ እንግዲህ ትላላል እና ያው ቶፊቅ እንደዚህ ማለት አላቅም። በነገራችን ላይ እኔ ቶፊቅ አንዳንድ ጊዜ ቆመ ብዬ ታስብም አሁን አሁን ጨካኝ የሆነ ነው የቶፊቅ እኔ እስከማውቀው ድረስ የዋ መልካም ልጅ ነው። በጣም የዋ መልካም። ግን ሶፊ ትናንት ስትወድቅም ማነው መድኒት እንደዛ ሰጥቷ፣ ስትወድቅም ዞር ብሎ አላያትም፣ ቶሎ አልደነገጠም። በዛ ላይ ደግሞ ሆስፒታል ሄዳ እስከምትታከም ድረስ አላያትም። ዛሬም ቤቷ አልሄደም እና ያያ ነገር አንዳንዱኛል እንዴ የድሮ ቶፊቅ የለም። እንዲ ያልኩ ነውና ለምን አልጠየቃትም? ለምን አልጠየቃትም? ቶፊቅ አንተ ድንጋይ ራስ ማለት ነው። እንደ ሌላ ሌላው ቢቀር መጠየቅ አለበት። ሲቀጥል ደግሞ በእርግጥ ያው ፉፉ ባለበት እንዴት ብሎ ሄዶ ይጠይቃል? ያ ማቧከስ ነው፣ እዛ ሌላ ችግር መፍጠር ነው። ያው በራሱ ችግር አደል የጠራው። ሲቀጥል የሶፊ አክስት ነች። የሶፊ አክስት እንግዲህ ቶፊቅን አስደፋለሁ እያለች ነው። ና ያዘልኝ። እዚ አሁን ቶፊቅን አስደፋለሁ ህግ ፊት ይባላል አይባልም። አሁን በህጉ መሰረት እንሂድ ከተባለ ሶፊ ከፈረምሽ ማለት ነው፣ ቶፊቅን ለማሳሰር ከፈረምሽ ቶፊቅም እንግዲህ ልንገርህ ብዬ ነው ልንገርህ። ቶፊቅም አስደፏዋለሁ ብላለች መክሰስ ትችላለ፣ የሶፊን አክስት ተያይዛችሁ እንግዲህ እናንተ እስር ቤት እስር ቤት መግባታችሁ ነው ማለት ነው። እንደ ህጉ ነው የሄድኩት፣ በነገራችን ላይ እንደ ህጉ ነው አስተያየት የሰጠሁት። እና ያው እርግጥ ነው አክስት ናት፣ አክስት እስከሆነች ድረስ ምንም ነገር ልታደርግ ትችላለች። ግን ህግ ፊት እንደዛ አይባልም፣ አይባልም። ሄዳለች ሞታለች እያለች ነበርና፣ አንቱ አንቱ አትባልም፣ ብዙም ትልቅ አይደለችም። አንቱ ልበል አንቺ፣ በነገራችን ላይ አንቱ ማለት ያስጠላኛል። ለማንኛውም የሶፊ አክስት ማለት ነው። ሄዳለች ሞታለች አልሞተችም፣ አለች፣ አለች ከጎንሽ ነችና፣ ሶፊ መቼም ቢሆን ሶፊ ቶፊቅን አሳልፋ አትሰጠውም። ጫና አታድርጎባት። በቃ ማንኛውም ነገር ማድረግ ካለባት በራሷ ታድርግ እንጂ በእናንተ ፍላጎት እንድታደርግ አትገፋፏት። እንደዛ ማለት በቃ አላመነችበትም፣ አትፈልግም። ካልፈለገች አልፈለገችም ነው። ፈጣሪ ነው ደግሞ የሚጠብቃት፣ ሰው ስላለ ስለሌለ ወይ ደግሞ ቶፊቅ ስለታሰረ ስላልታሰረ አይደለም። ቶፊቅ ደግሞ አይጎዳትም። አላቅም በአሁን ምን ሆኖ እንደሆነ ባይገባኝም እንደዚህ ትንሽ ትንሽ ጨካኝ የሆነው ግን እንደዚህ ጨካኝ ልጅ አይደለም እንዴ ስለሚወዳት እኮ ነው እንደዚህ የሚሆነው ስለሚቀና ነው ቀንቶባት ነው እንግዲህ ሁለተኛ ሚስትም ሊያደርጋት እንደሆነ እንግዲህ ማየት ነው ጉዱም ማየት ነው እንግዲህ ሮዛን ምን እንደሆነ ሳይናገር እንደገና ሶፊ ነው እፈልጋለሁ እያለ ነው ስለዚህ መመልከት ነው ማለት ነው ሌላው ስለ ሩታ አንድ ነገር ነበራችሁና ሩታ እንግዲህ ያው ትናንት ወልዳለች እንኳን ደስ አላቸው። እውነት መስሎ ልታያቸው እኔ ስለማላምንበት መብሮክ እንኳን ደስ አላቸው ምናምን አልልም። የተረገዘው ጨርቅ ነው፣ የተወለደው ጨርቅ ነው። እና ምክንያቱም ዛሬ ልጁ ለራሱ ማለት ነው ልጁ አስቡት፣ ሀያ አራት ሰዓት ሳይሞላው 23 ሳይ ሞለት ሰንኮ ሆስፒታል ወጣለሽ። እሷ ኖርማል ነገር ልጁ ግን 23 ሳይ ሞለው ከዛ ከዚ እንትን አሉት ማለት ነው ታይቀባበሉት ከዛ እሺ፣ እሺ እንትት ለች እንዳ እንደዛ ነው እንደ ልጅ ሲወለድ እንደዛ ነው እንደሚደረገው በሰዓት ውስጥ ከዛ ከዚ ምትቀባበሉት የምተነፍሱበት አይቻል ማይፈቀድም። እሺ ህፃን ልጅ ከ እሺ እንደው ምንም ቢሆን እኮ ታምራን አንዶ ቀለምም ይባል ነገር እኮ ነክተናል። ስለዚህ ያው በነገራችን ላይ ሩታ ማለት ነው የብል ጀግና የመችሽ። እንዴት እንደምቀልድባችሁ እኮ! እንዴት እንደምቀልድባችሁ እኔም አንዳንድ ጊዜ ትመችኛለች። እንደናንተ አይነት ማለት ነው ከዚህም በላይ ይገባቸዋል። በደንብ ልቀልድባችሁ ይገባል። ሄጅባቸው ያው የሰው ልጆች ነን አደለ፣ እናስባለን፣ እናስተነትናለን ነገሮችን በደንብ ትኩረት ሰተን ማየት እንችላለን አደለ። በቃ እንወልዳለን እንዋለዳለን። ከሚወልዱ ከሚዋለዱ ዘሮች ከሰው ልጅ ዘሮች ነው የመጣ ነው ሁላችንም እና እሩታ ስትወልድ እሩታ ስታረግዝ፣ እንደው የእርግዝናውን ተጨቃጨቅንበት፣ ምንም አለበት፣ እንለፈው። ትናንት በቃ ምጧ መጣ፣ ሆስፒታል ሄደች። እንዴት ነው ሀያ አራት ሰዓት ሳይሞላት ከሆስፒታል የምትወጣው? ኦኬ እሺ፣ ወጣች እንበል፣ ግን ልጁ ልጅ ተወልዶ ማለት ነው እንትን አለው በቃ፣ መተኛት አለበት እንደዚህ፣ አቅፎሽ ሽሹ ደግሞ፣ ህፃ ልጅ ሲወለድ ታውቃላችሁ፣ ያለቅሳል እኮ ያለቅሳል ዝም አይልም እኮ ከነቃ ያለቅሳል። እነሱ ደግሞ ሲቀባበሉት ምንም አይነት ድምፅ የለም። እንዴት እንደምቀልድባቸው እያሳየዋችሁ ነው። በነገራችን ላይ የህፃኑን ልጅ ድምፅ የለም። ለምን የህፃን ልጅ ድምፅ አላሳዋችሁም አላሰሟችሁም ገብቷችኋል? የታቀፉት ጨርቅ ነዋ፣ ልጅ አይደለም። ልጅ እንዴት ነው ሀረሳ ሳይሞላው አይደለም ሀረሳ ሳይሞላው ይቅርና፣ አላቅም እስከምን ያክል ጊዜ እንደሆነ ባላቅም ግን ቶሎ እንደዚህ መታቀፍ እንኳ እናት እንኳ ቶሎ እንደዚህ አስር አስር ጊዜ ማቀፍ አትችልም። ህፃን ልጅ ማለት ነው ገብቷቸዋል። ሲታጠብ፣ ስታጠባ፣ ሲጠባ፣ ሲቀያየርለት ምናምን፣ ከዛ ውጪ መተኛት ነው። ህፃን ልጅ ከነቃ ደግሞ ያለቅሳል፣ ያለቅሳል። ህፃን ልጅ ማለት ነው ገብቷቸዋል። አይኑም ከገለጠ ከነቃ ያለቅሳል። ያንን ነገር አላየሁም፣ አልሰማም፣ አላምንም። እናንተ እመኑ።